የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን ባለፉት ተከታታይ የትምህርቱ ክፍሎች ከመጽሐፈ ኢያሱ የእግዚአብሔርን ቃል ስናጠና ቆይተናል። ይህ የትምህርቱ አምስተኛ ክፍል ይሆናል። ርዕሱም እግዚአብሔር ስለ እናንተ ይዋጋል ይለናል። እግዚአብሔር ስለ እናንተ ይዋጋል። ጸሎት አድርገን እንጀምራለን። እግዚአብሔር አባት ወይ እናመሰግናሃለን አንተ መልካም አምላክ ስለሆንክ ለልጆች የምትዋጋ ደግሞ በፍቅርና በፍትህ የምትገዛ የምታስተዳድር አምላክ ስለሆንክ እናመሰግናሃለን። አሁንም ቃለም በምናጠናበት ጊዜ ወደ እውነት ሁሉ አንተ ምራን። በእውነት ብርሃን እንድንመላለስ ደግሞ አንተ እርዳን። ከአንተ ጋር ሆነን ጉዟችንን እንድንጨርስ ቅዱስ መንፈስ ያግዘን፣ በጌታችን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ቃል በትንቢተ በመጽሐፍ ኢያሱ ምዕራፍ 10 ቁጥር 42 ላይ እንደዚህ ይላል፣ የእስራኤልም አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገሥታት ሁሉ ምድራቸውንም በአንድ ጊዜ ያዘ ይላል። እንግዲህ በዚህ ጥቅስ እንደምንመለከተው እግዚአብሔር ሲዋጋ፣ ኢያሱ ደግሞ ሲይዝ፣ በሁለቱ መካከል ያለውን ቁርኝት እናያለን። እስራኤል የከናንን ምድር እንዲወርስ ያደረገውን ጦርነት መረዳት ቀላል ጉዳይ አይደለም። በተለይ ብዙ ጥያቄዎች እነሳሉ በዚህ ዙሪያ። እግዚአብሔር ኃጢአት ይኖር ዘንድ ፈቃዱ እንዳልሆነ ሁሉ ጦርነትም ይኖር ዘንድ ፈቃዱ እንዳልሆነ እናውቃለን እና እንዴት የፍቅር አምላክ የሰላም አምላክ ጦርነትን ይመራል? እንዴት ሌሎችን ህዝቦች ያጠፋል? ከስፍራቸው ያስለቅቃል? ይህ ሁሉ ግፍና በደል እንዴት ይፈጸማል? የሚል ጥያቄ ይጠየቃል። ታዲያ ብዙዎች መሞት ለምን አስፈለገ? ይህ ጦርነት ቅዱስ ተብሎ ሊጠራ ይችላልን? እንግዲህ ብዙ ጊዜ እንደነዚህ አይነት በእግዚአብሔር መሪነት የሚካሄዱ ጦርነቶች እርሱ የሚመራቸው እንደመሆናቸው መጠን ቅዱስ ጦርነት ይባላሉና እንዴት የጦርነት ቅዱስ ይኖራል የሚሉ ጥያቄዎች ይነሳሉ። እንግዲህ ይህን ለመረዳት መጽሐፍ ቅዱስ ስለ ጦርነት ያለውን ጽንሰ ሀሳብ እና ከታሪክ ወሳኝ ወቅቶች መካከል በነበረው በዚያ ዘመን አሳሳቢ የነበሩ የስብና እሴቶችን በጥልቀት መመልከት ይኖርብናል ማለት ነው። ይሄንን በደንብ ለማስተዋል እንግዲህ ጥናታችን የሚከተለውን አስተዋጽኦ የሚከተል ይሆናል። በመጀመሪያ የኃጢአትን ጉዳይ የተመለከተን እንመለከታለን። ቀጥለን የፍትህን ጉዳይ እናነሳለን። በመቀጠልም መጽሐፍ ቅዱሳዊ የጦርነት ጽንሰ ሀሳብ ምን እንደሚመስል ካየን በኋላ በራስ ምርጫ መጥፋትንና እንደዚሁም ሰላምን መሻትን እነዚህን ሁለቱን አይተን ጥናታችንን ወደ ፍጻሜ የምናመጣ ይሆናል። እንግዲህ በቅድሚያ እስቲ ስለ ኃጢአት ጉዳይ እንመልከት። ይሄ ነገር ይህ ጦርነት ከኃጢአት ጋር የሚገናኘው እንዴት ነው ያለን እንደሆነ በዘፍጥረት ምዕራፍ 15 ቁጥር 16 ላይ በአራተኛው ትውልድ ግን ይላል። እንግዲህ አስቀድሞ መጀመሪያ በኋላ ተመልሰው ወደ ያዙት ወደ ከናን ምድር እግዚአብሔር አብርሃምን አውጥቶ በዚያ ስፍራ አስቀምጦት ነበር ከዛ ነው ከከነዓን ምድር ነው እንግዲህ ታሪክን ስናነብ እንደምናውቀው በኋላ እነ ያዕቆብ እነ ዮሴፍ ወደ ግብፅ የወረዱት በግብፅ የቆዩት ግን በግብፅ በሚቆዩበት ጊዜ ደግሞ እንደገና በአራተኛው ትውልድ ወደዚያ እንደሚመለሱ እግዚአብሔር ተናግሮ ነበር እና በአራተኛው ትውልድ ግን ወደዚያ ይመለሳሉ ይላል ለምንድን ነው እስከዛ ድረስ የሚቆዩት የሚለውንም ሲናገር የአሞራውያን ኃጢአት ገና አልተፈጸመም ነበርና ይላል። ምን ማለት ነው? የአርኪኦሎጂ ጥናት እንደገለጠው የከነዓን የሃይማኖት ስርዓቶች ልክ መጽሐፍ ቅዱስ እንደተናገረው ነው። አስማት፣ ሟርት፣ ከሙት መናፍስት ጋር መገናኘት፣ የመናፍስት አሰራር የበዛበትና ሕፃናቶቻቸውን ራሱ ወስደው ለአማልክቶቻቸው መስዋዕት አድርገው የሚያቀርቡበት እጅግ ዘግናኝ ሰግጣጭ የሆነ ከባድ የጣዖት አምልኮ ስርዓት እንደነበር እንረዳለን። እንግዲህ ዘዳግም ምዕራፍ 18 ከቁጥር ዘጠኝ እስከ 12 ሄደን በምናነብበት ጊዜ የምናገኘው ይህንን ነው። እነዚህ የባዕድ አምልኮች ምን ያህል የሰውን እግዚአብሔር በአምሳሉ የፈጠረውን የሰውን ስብዕና ዝቅ የሚያደርጉ እንደሆኑ ለጥፋትና እጅግ አሰቃቂ ለሆነ ለጠላት አሰራር የተጋለጡ መሆናቸውን እንመለከታለን። እንግዲህ እግዚአብሔር ከዚህ እንዲመለሱ ነበር የሚፈልገው። በዚህ ላይ ደግሞ የሃይማኖታዊ ጉልሙትና ስርዓቶችም አሉ። ይህ ስርዓት ከሃይማኖት ፍጽሞ የራቀ ነው። ለዚህ ስርዓት ወንዶችና ሴቶች ካህናት የሚሆኑበት ጊዜ ነበር። በነሱ ቤተ መቅደስ ውስጥ ብዙ አይነት የጉልሙትና ነገር ይደረግ እንደነበር በአርኪኦሎጂ ጥናቶች ሁሉ የተረጋገጡ እጅግ አሳዛኝ የሆኑ የሃይማኖት ስርዓቶች ነበሯቸው። እንግዲህ ምንም እንኳን እነዚህ ልማዶች በአብርሃም ዘመን ቢዘወተሩም እግዚአብሔር ባሕሪያቸውን እንዲያስተካክሉ ከአራት መቶ ዓመታት በላይ ጊዜ ሰጥቷቸው ነበር። እንግዲህ እግዚአብሔር አራት መቶ ዓመታት ገና ኃጢአታቸው አልተፈጸመም ወይም ደግሞ የኃጢአታቸው ጽዋል ሞላም በማለት እግዚአብሔር የቆየበት ምክንያት ለእነሱ ጊዜን በመስጠት እድል በመስጠት እንደሆነ እናያለን። እንግዲህ በኋላ ኢያሱ መጥቶ ያ ጦርነት ተካሂዶ እነዛ ሰዎች በሚደመሰሱበት ጊዜ ከቀያቸው በሚሄዱ በሚጠፉበት ጊዜ በአንድ ጀንበር መጥቶ እግዚአብሔር ያደረገው ነገር አይደለም። ለእነዚህ ሁሉ ዓመታት ጊዜ ሰጡ፣ በምህረቱ ታግሶ እነሱን የጠበቀበት ሁኔታ እንደነበር እንመለከታለን። ለዚህ ነው እግዚአብሔር በግብታዊነት ወይም በጨካኝ አምባገነናዊ ክንድ አይደለም የመታቸው። በስተመጨረሻም የሕዝቡን የስነ ምግባር ደረጃ ያዘቀጡና የተለያዩ የጭቃኔ ተግባሮችን ያስፋፉትን እነዚህ ክፉ ባህላዊ ስርዓቶችን እግዚአብሔር ማቆም ነበረበት። የከናናውያን መጥፋት ለጊዜው ቢሆንም የሰብአዊ ዘርን በስነ ምግባር ከመዝቀጥ ግን የሚጠብቅ ነበር። እግዚአብሔር እንደነዚህ አይነት ጥፋቶችን ባያስቆም እንዲህ ያሉትን የኃጢአት እጅግ ከባድ የሆኑ መስፋፋቶችን ባይገታ በእውነት ሕይወት በምድር ላይ የሚቀጥልበት ሁኔታ እንደማይኖር ነው የምናየው። ይሄ ቀደም ብሎም በውሃ ጥፋት ጊዜ የምናየው ነው። በኖ ጊዜ እግዚአብሔር የውሃ ጥፋትን አምጥቶ ነበር አይደል? ያ የውሃ ጥፋት የመጣው ለምን እንደነበር ስንመለከት የኃጢአት ገደብ ከተቀመጠለት አልፎ ሄዶ ጊዜው በፊት ሰብአዊ ዘርን ምድርን የሚያጠፋበት ደረጃ ላይ ስለደረሰ ነው። ስለዚህ እግዚአብሔር በምህረቱ ያንን ለማስታገዝ የውሃ ጥፋት ማምጣት ነበረበት። ልክ በተመሳሳዩ አሁንም በነዚህ ህዝቦች ላይ የተወሰደው እርምጃ እነሱን በመጥላት ወይም ደግሞ ለእነሱ አፍቃሪ የሆነ ልብ እግዚአብሔር ስለሌለው ሳይሆን፣ ግን እነሱ የተጣበቁት ኃጢአት ሁሉን የእግዚአብሔርን ፍጥረት ሊያጠፋ እጅግ አስጊ ሁኔታን የደቀነበት ስለነበረ ነው። ለዚህ ነው እንግዲህ ከነዓናውያን ስርዓት ለጊዜው የነሱ መጥፋት ቢመስልም ግን ስነ ምግባርን ከመዝቀጥ እየጠበቀ እንደነበር እናያለን። ወደ ፍትህ ጉዳይም ስንመጣ እንደዛው ነው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው ይላል። ሁል ጊዜም አይቆጣም፣ ባትመለሱ ግን ይላል መዝሙር ሰባት ሰይፉን ይስላል ቀስቱን ገተረ አዘጋጀም ይላል በሌላ አነጋገር እግዚአብሔር የፍቅር አምላክ ነው። በፍቅር ውስጥ ደግሞ ፍትህ አለ። ፍቅርና ፍትህ የእግዚአብሔር ባህሪ መሰረቶች ናቸው። ስለዚህም እውነተኛና የማያዳላ ዳኛ በመሆኑ ኃጢአተኛው እስኪመለስ ድረስ ቅጣትን እያራዘመ ይታገሳል እንጂ ክፋት ለዘላለም እንዲኖር አይፈቅድም። ያንማ ቢያደርግ ፍቅሩ ጥያቄ ውስጥ ይወድቃል። እንዴት እግዚአብሔር አፍቃሪ ይባላል? ምክንያቱም እኛ አፍቃሪ ከሆነን የምንወዳቸውን ሰዎች እየወደድን የምንወዳቸውን ግን የሚያጠፋውን ነገር የምንታገስና ለዛ ጉዳይ ቸልተኞች ከሆነ ፍቅራችን ጥያቄ ውስጥ ይወድቃል። ልክ እንደዛው እግዚአብሔርም ፍቅር ከሆነ ኃጢአትንና ኃጢአት የሚያስከትለውን ጥፋት ማስቆምና ያንንም መቆጣጠር ካልቻለ በእርግጥም የሚወዳቸውን የሚያጠፋውን ነገር ሊያስቆም አለመቻሉ ፍቅርነቱን ጥያቄ ውስጥ ይጨምረዋል ማለት ነው። ከነዓንን ለመውረስ የተደረገው ጦርነት ድንበር ለማስፋት የተደረገው ወረራ ሳይሆን በመለኮታዊ ትእዛዝ ክፉ የነበሩትን ነዋሪዎችን ለመቅጣት የመጣ እንደነበር የምናየው ለዚህ ነው። የእግዚአብሔር ሐሳብ በዚያች ምድር ለሌሎች አሕዛብ ምሳሌ በመሆን የሥነ ምግባር ደረጃቸውን ከፍ የሚያደርግ መንግሥትን በመመስረት በዓለም ሁሉ ሰላምና ፍትህን ማስፈን እንደሆነ እንመለከታለን። የእግዚአብሔር ሐሳብ ሁልጊዜ ማዳን ነው፣ ሁልጊዜ መርዳት ነው፣ ሁልጊዜ ማንሳት ነው። እግዚአብሔር ሰዎችን በማጥፋት በኃጢአተኛው ጥፋት የሚደሰት አምላክ አይደለም። ነገር ግን ወደ ልቦናው ተመልሶ ያንን ጥፋት ትቶ ወደ እርሱ እንዲመጣ የሚፈልግ ነው። ዘዳግም ምዕራፍ አራት ላይ ደንስና ስናነብ ከቁጥር አምስት ጀምሮ እንደዚህ ይላል፣ ገብታችሁ በምትወርሷት ምድር እንድትፈጽሟቸው እግዚአብሔር አምላኬ ባዘዘኝ መሰረት ስርዓትንና ሕግን አስተምሬያችኋለሁ። በጥንቃቄ ጠብቋቸው። ስለ እነዚህ ስርዓቶች ሁሉ ለሚሰሙና በእውነቱ ይህ ታላቅ ሕዝብ የቱን ያህል ጥበበኛና አስተዋይ ነው ለሚሉ ሕዝቦች ይህ ጥበባችሁንና ማስተዋላችሁን ይገልጣልና ስለዚህ እግዚአብሔር ወደዛ ምድር እስራኤልን ሲያስገባ እንዲሁ ሌሎችን አባሮ ሌሎችን አውድሞ እነሱን ብቻ የተለየ ሊያደርግ አይደለም። ግን እነሱን ወደዛ ያመጣው ሌሎችን ሁሉ ወደ እውነተኛው ወደ እርሱ ለመሳብ እንደሆነ ከዚህ እንረዳለን። እግዚአብሔር እንደ ተዋጊና እንደ ዳኛ የባሕሪው ነጸብራቅ የሆነውን ሕጉን ለማስፈን በማስተግበር በማረጋጋትና በማስጠበቅ ይተጋል። እግዚአብሔር እንዲህ ያለውን የዳኝነቱን ስራ ባይሰራ እንዲህ ያለውን የፍትሁን ሚዛን ባይጠብቅ እንግዲህ ፍቅርነቱ የቱ ጋ ነው? በፈጠረው ፍጥረት ውስጥ ሰላም፣ መረጋጋት፣ ደስታ ሊኖር አይችልም። ስለዚህ እግዚአብሔር ስለ ፍትህ ሲል ደግሞ እንዲህ አይነቶችን እርምጃ ይወስዳል። እንግዲህ ይህን ካለም በኋላ መጽሐፍ ቅዱሳዊ የሆነ የጦርነት ጽንሰ ሐሳብ ስንመለከት እዛም ላይ አንድ በደንብ ልናስተውል የሚገባን ነገር አለ። ዘዳግም ዘጠኝ ሦስት ላይ አምላክም እግዚአብሔር እንደሚባልና እሳት ሆኖ በፊት እንዲያልፍ ዛሬ እወቅ እርሱ ያጠፋቸዋል በፊትም ያዋረዳቸዋል፣ እግዚአብሔርም እንደነገር አንተ ታሳድዳቸዋለህ ፈጥነህም ታጠፋቸዋለህ ይላል። እንግዲህ በመጽሐፍ ቅዱስ ውስጥ እግዚአብሔር የሚያዘው ጦርነት ላይ ሁልጊዜ ከፊት ወጥቶ የሚዋጋው ራሱ እግዚአብሔር ነው። ህዝቡን ባዘዛቸው መሠረት እንዲወጡ ሊያደርግ ይችላል። ይህንን ያንን አድርጉ ብሎ በዛ ጦርነት ውስጥ ሊያሳትፋቸው ይችላል። ግን በዋናነት ኃላፊነቱን ወስዶ የምንቀሳቀሰው እርሱ እንደሆነ ከዚህ እናያለን። በመጽሐፍ ቅዱስ ጦርነቶች በተወሰኑ ሁኔታዎች የተገደቡና በእግዚአብሔር የሚወሰኑ ነበሩ የምንለው ለዚህ ነው። በእግዚአብሔር የታዘዙ ጦርነቶችን የሚቆጣጠሩ መርሆችም ነበሯቸው። ለምሳሌ እግዚአብሔር የሰለጠነ ሰራዊትን አይፈቅድም ነበር። በምንመለከትበት ጊዜ ሁልጊዜ፣ አዎ ሰራዊት አላቸው የእስራኤል ህዝቦች ግን በእነሱ የሰራዊት አቅም ሳይሆን ነገር ግን በእርሱ በመታመን ወጥተው ሲዋጉ ደግሞም ድል እንዲቀዳጁ ሲያደርግ ነው የምናየው። ወታደሮቹ ደሞዝ አልነበራቸውም። አንዳንድ ጊዜ ምርኮ እንዲበዘብዙ እራሱ አይፈቀድም ነበር። አትውሰዱ፣ በእነ ሳውል ጊዜ አትውሰድ፣ እንዳትነካ፣ ሁሉን ሰብስባ አጥፋ የተባለበትን ሁኔታ እናያለን። ያ ብቻ አይደለም። ውጊያ የተፈቀደው በዚያን ታሪካዊ ዘመን የተስፋይቱ ምድር ለመውረስና ለመጠበቅ ብቻ ነበር እንጂ ከዛ ባለፈ እየሄዱ ድንበራቸውን እንዲያሰፉ እንዲያስፋፉ ወረራ እንዲፈጽሙ ወደ ላይ ወደ ታች፣ በምስራቅ በምዕራብ ሄደው ያተዋጉትን ጦርነት አንድ አናይ። እግዚአብሔር ወዳዘጋጀላቸው ስፍራ ብቻ ሄደው ያንን ቦታ ይዘው ያንን ጠብቀው በዛ ቦታ በሚያደርጉት ኑሮ ለሌሎች ብርሃን ምሳሌ፣ የህይወት ሽታ እንዲሆኑ ነበር የእግዚአብሔር ሀሳብ። እግዚአብሔር በመራቸው ነቢያት ደግሞ ይመሩ ነበር፣ እንደ ሙሴ እንደ ኢያሱ ያሉ ነቢያት። በኋላ ሌሎቹን ነቢያት ስንመለከት እግዚአብሔር የጦር አለቆቹን ነገሥታቱን በነቢያቱ ይመራ ነበር። ከጦርነቱ በፊት ደግሞ መንፈሳዊ ዝግጅት ግዴታ ነበር። ወደ እግዚአብሔር መቅረብ፣ ለእግዚአብሔር ራሳቸውን መስጠት፣ ሰልፎ የሱ እንደሆነ አምነው መቀበልና በዚያም መሰረት መውጣት ከነሱ ይጠበቅ ነበር። ለጦርነቱ መርሆች የማይታዘዝ እስራኤላዊ ደግሞ እንደ ጠላት ይቆጠር ነበር። በመጨረሻም እግዚአብሔር ብዙ አጋጣሚዎች ላይ በጦርነቶች ውስጥ በቀጥታ ጣልቃ ይገባ እንደነበር እናያለን። እንደውም ወታደሮቹ ሳይዋጉ ምንም፣ እነሱ ተሰልፈው እሱ ግን በታምራዊ መንገድ ሁሉን ጨርሶ ሲያስገባቸው እናያለን። እንግዲህ እነዚህ ናቸው የመጽሐፍ ቅዱሱ ጦርነት መርሆዎች። ታዲያ እዚህ ላይ በደንብ ልብ ልንለው የሚገባን ነገር ቢኖር ምንድን ነው? በራስ ምርጫ የመጥፋት ሁኔታ እንዳለ ነው። በኢያሱ ምዕራፍ 10 ቁጥር አርባ ላይ እንዲሁም ኢያሱ ምድሪቱን ሁሉ ተራራማውን ሀገር ደቡቡንም ቆላውንም ቁልቁለቱንም ነገሥታቶቻቸውንም ሁሉ መታ ማንንም አላስቀረም ይልና የእስራኤል አምላክ እግዚአብሔር እንዳዘዘው ነፍስ ያለበትን ሁሉ ፈጽሞ አጠፋ ይላል። የከነአን ድንበር በሙሉ የተወገዘ በመሆን ለጥፋት ተሰጥቶ ነበር። ሕይወት ያለው ነገር በሙሉ መሞት ነበረበት ተብሎ ተጽፏል። ያንንም ኢያሱ እንዳደረገው እናያለን። ይህ ግን የሁሉም እጣፈንታ አልነበረም። ለምን ያለን እንደሆነበት ሰው በጥፋቱ ታሪክ ውስጥ በምርጫቸው የጠፉ እንጂ በምርጫቸው ለመዳን የፈለጉት ደግሞ የመዳን ዕድል ተሰጥቷቸው እንደነበር እናያለን። ለምሳሌ ረሃብ መጠቀስ ትችላለች። ሊጠፉ ካሉት መካከል እግዚአብሔርን የሚታዘዙት በሕይወት መኖር ይችሉ እንደነበር የምታሳይ ናት። እነዚያን ሰላዮች ተቀብላ በእምነት ባስተናገደቻቸው ጊዜና ደግሞም ይህ በእነሱ አምላክ የሚሆን መሆኑን አስተውላ ለረድኤትነት እጁን እንዲዘረጋላት ባቀረበችው ጥሪ መሰረት ረዓብ ተረፈች። ወደ እግዚአብሔር መቅረብ ለእሷ ሕይወትን አመጣ። በአንጻሩ ደግሞ በአንጻሩ ደግሞ ከእስራኤል ወገን ሆኖ የእግዚአብሔር አምላክን ትእዛዝ ሊቀበልና እንደ ፈቃዱም ሊራመድ ያልፈለገው አካል ጥፋት ሰለባ እንደሆነ እናያለን። እስራኤል ስለሆነ ብቻ አልዳንም፣ አካን ጠፍቷል። ወይም ደግሞ የከናን ስለሆኑ ብቻ አልጠፉም፣ ረሃብ ድናለች። ስለዚህ በጅምላ የሆነ ነገር ሳይሆን በግል ምርጫ ነፃነት መጥፋትና መዳን እንደሚወሰን እናያለን። በእግዚአብሔር ፊት ከናናውያንና እስራኤላውያን በኩልነት ይታዩ ነበር፣ መድሎ አልነበረም። ልዩነቱ አንዳንዶቹ በአመፃቸው መጽናቱን ሲመርጡ ሌሎች ደግሞ እግዚአብሔርን መታዘዝን በንስሐ ተመልሰው መምረጣቸው ነው። ስለዚህ ለእኛ ትልቅ ትምህርት አለው። የእኛስ ምርጫ ምን ይመስላል? አሁንም ቢሆን ውሳኔው የኛ ነው። ኢየሱስ በመጣ ጊዜ የምንድነው ወይም የምንጠፋው በራሳችን ምርጫ ነው። ማንን ለመከተል ምርጫችንን አድርገናል? በጉን ለመከተል ወይስ አውሬውን ለመከተል? ከሰይጣን ጋር ለመሆን ወይስ ከክርስቶስ ጋር ለመሆን እግዚአብሔር ባዘጋጀው በዚያ ለመራመድ ወይስ በአመፅ ጎዳና ለመገስገስ ራሳችንን ቆም ብለን ልንጠይቅ ያስፈልገናል። የህይወት አቅጣጫ በየት መስመር እየሄደ ነው? መዳረሻዬ ምን ይመስላል? ከማን ጋር ነው የተሰለፍኩት? ይሄ ታላቅ ተጋድሎ የሁላችንንም ህይወት የሚጠቀልል እጅግ ወሳኝ የሆነ ጉዳይ ነው። ከማን ጋር ተሰልፍ ያለው የማን ጎራ ነኝ፣ የማን ወገን ነኝ የሚለው ያንዳንዳችን ራሳችንን ልንጠይቀው የሚገባ ጥያቄ ነው። እንግዲህ ሰላምን መሻት የእግዚአብሔር ሐሳብ ነው። ጦርነቶችን ሁሉ የሚያቆምበት ጊዜ እግዚአብሔር አለው። እነዚህ ጦርነቶች ከኃጢአት የተነሳ የመጡ እግዚአብሔር ይህንን የማጥፋት ሥራ በሚሰራበት ጊዜ እንግዳን ነገር ነበር የሚፈጽመው። ምክንያቱም ይህ የእርሱ የመጀመሪያ ዕቅድ አልነበረም እና በኢሳይያስ 60 ቁጥር 17 አለቆችሽንም ሰላም የበላይ ገዢዎችሽንም ጽድቅ አደርጋለሁ ይላል። አዎ ኢየሱስ የሰላም አለቃ ተብሏል። በኢሳይያስ ምራፍ 9 ቁጥር 6 ላይ የመጣው ሰላምን ለማስፈን ነበር። በሰላምም ይነግሳል። በዮሐንስ 14 27 ላይ ሰላሜን ተውላችኋለሁ ይለናል፣ ሰላሜን እሰጣችኋለሁ። አዎ እርሱ የሰላም አለቃ ነው። ነገር ግን የእርሱ የሰላም መንግሥት እውን እስኪሆን ድረስ በመልካምና በክፉ መካከል ባለው ግጭት የጦርነት ቀጠና ውስጥ እንቆያለን። የሶርያውያን ሰራዊት ነቢዩ ኤልሳን ለመያዝ ዶታይንን በከበቡ ጊዜ ኤልሳ እግዚአብሔርም በዙሪያው በነበሩት አላፋት የሰማይ ሰራዊት ሶርያውያንን እንዲያጠፋቸው አልጠየቀም ነበር። ይልቁንም የታወሩትን የሶርያውያን ሰራዊት ወደ ሰማሪያ እንዲመራ እና በዚያም የሁለቱ ባላንጣ ህዝቦች መካከል ሰላምን ለማውረድ ነበር የጠየቀ። ኢየሱስ ተምሳሌት በመሆን ያስተማረን ይህንን ነው። ሁልጊዜ በግጭት ውስጥ ሰላምን መፈለግ ክፉን በመልካም ማሸነፍ አ አዎ እግዚአብሔር ሁልጊዜ የሰላም፣ የጽድቅ፣ የፍቅር አምላክ ነው። እኛም የእርሱ ልጆች እንደመሆናችን መጠን ሰላምን የምናደርግ እንድንሆን ይፈልጋል። እግዚአብሔር ወደ ጦርነት ውስጥ የሚገባው የመጨረሻ አማራጭ በሚሆንበት ጊዜ ብቻ ነው እንጂ በክፋትና በማጥፋት የሚሰራ አምላክ አይደለም። ምርጫችንን የሚጠብቅ ስለሆነ ነው፣ ጥፋቱን ራሱ የሚፈቅደው እንጂ እሱ ሁል ጊዜ የማዳን የመታደግ ዓላማ ያለው አምላክ ነው። ስለዚህ ይህንን በማሰብኛም ዛሬ ባለንበት አቅጣጫ ሁሉ ልክ እንደ ኤልሳዕ ጠላቶቻችንን እንኳን እግዚአብሔር በእጃችን በሚሰጥበት ጊዜ ለእነሱ የእግዚአብሔርን ፈቃድ መፈለግ ነው የሚያስፈልገን እንጂ በጥፋት ጎዳና የምንራመድ ልንሆን እንደማይገባል ከዚህ እንማራለን ማለት ነው። እንግዲህ ስንቋጭ ትምህርታችንን የኢያሪኮ ሕዝብ ሙሉ በሙሉ መጥፋቱ የከነዓን ነዋሪዎችን በተመለከተ በሙሴ በኩል የተሰጠውን ትእዛዝ ፍጻሜ ያሳያል። ለብዙዎች እነዚህ ትእዛዞች በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ ከታዘዙት የፍቅርና የምሕረት መንፈስ ተቃራኒ መስለው ቢታዩም እውነታው ግን ወሰን የሌለው ጥበብና መልካምነት የሰጠው ብያኔ መሆናቸው ነው። እግዚአብሔር የእርሱን መንግሥት በምድር ላይ የሚያንጸባርቅ አገር በመካከላቸው ያቆም ዘንድ እስራኤልን በከነዓን ቦታ ሊመሰርት ፈለገ የእውነተኛውን ሃይማኖት ወራሾች ብቻ ሳይሆኑ ትምህርቶቹን ወደ ዓለም ሁሉ የሚያሰራጩ ሊሆኑ የእርሱ እቅድ ነበር። ከከነአናውያን ራሳቸውን እጅግ ወደ ረከሰና ወደ ዘቀጥ አረማዊነት በመጣላቸው የእግዚአብሔርን በጎ ዓላማዎች ከመፈጸም ማገዳቸው እርግጥ በመሆኑ ምድሪቱ መንጻቷ አስፈላጊ ሆኖ ተገኝቶ ነበር ይላል። እንግዲህ እግዚአብሔር ይህንን ያደረገው በእውነት አጥፊ አምላክ ሆኖ ሳይሆን ይልቁንም አዳኝ አምላክ ሆኖ ነው በቅን በጽድቅ የሚፈርድ አምላክ ሆኖ ነውና፣ ይህን በማሰብ ለዚህ ለፍቅር አምላክ ራሳችንን ልናስገዛ ያስፈልጋል። ከምንም በላይ እሱን መርጠን ለእርሱ ሕይወታችንን አስረክበን በእርሱ ዕቅድና ሐሳብ ሕይወታችን እንዲመራ ፈቃዳችን እንዲሆን ይገባል። እግዚአብሔር ይህን እንድናደርግ በጸጋዊ እርዳን። ጌታ ይባርካችሁ።